እንግዲህ ቢኒ በሕይወት መኖሩን ስታውቅ ራሷን ስታለች። ፂ እየጠጣች እና እየሰከረች ቤተሰቡን አውደዋለች፣ ቤተሰቡን መረበሽ ይዛለች። እንዲሁም ለገኒና ለገኒና ለፍራታ ያላት አመለካከትም ከባድ ነው። ወንድሟ መሞቱን ነው የምታውቀው። እንደዚሁም ደግሞ ቢኒ ስለዚህ ኤፍራታን በጣም አስቸጋሪ ላይ አስቸጋሪ እይታና አስቸጋሪ ድርጊት እንዲሁም መጥፎ ሴት አድጋ ነው የምትላት። ምክንያቱም ወንድሞቼን አጫርሸሻቸዋል በማለት ያላጥለቻ የተለየ ነው። ኤፍራታ አዘኑ በጣም እየጎዳት ነው። ኢብን እስካሁን ድረስ ጥቁር መልበሷን እንኳን አልተወችም። ይህን ያየችናት አረቴ ልጄ ይበቃሻል፣ እንግዲህ አዘን አታብዢ አለቻት። እሷም ሐዘኑን ተያይዘዋለች። ቢኒ ቢኒ ፂን እየተከታተለ እንደዚሁም ደግሞ በሄደችበት፣ በገባችበት የሚከታተለው ልጅ ፎቶ አንስቶ ለሌላ ሰው ሲልክ፣ ቢኒ ፎቶውን አንጣ በማለት ተሸፋፍኖ መቶ ሲል አነቀው እንግዲህ ያፌድ ስራውን አግኝተዋል። ያፌድና ሉሊት ስራቸውን አግኝተዋል። ምክንያቱም ሉሊት በጎዳና ላይ ሆና ትርፍራፊ እየጠበቀች ነው። ከገኒ አይ አንቺን ኮ ውጄ ላይ ጣለች በማለት ገኒም ትርፍራፊውን ይዛላት ሂዳለች፣ ቆሻሻ ላይ እንደዚሁም ደግሞ ውጭ ለውጭ ብርድ እየቀጠቀጣ ትገኛለች። ያፌድ ደግሞ እንግዲህ በአክስቱ ልጅ እና በናታል እየተሰቃየ ይገኛል። ይገርማል። አንዳንዴ በእጅ የጎረሰ ውሻ ይነክስ ይባላል እና እንግዲህ በእጁ ያጎረሰው እንግዲህ ያክስቱ ልጅ አሳልፎ ስለሰጠው ናታል አሸናፊ ሆኗል። ናታል ናታል ያፌዲን እየተበቀለው ነው ያለው። አይ ያፌድ፣ አሁን ላይ ያለው በጣም አስቸጋሪ ህይወት ላይ ነው። ምክንያቱም ራሱን አንድ ክላስ በመሆንና አቶ ናታል እንግዲህ ጫማውን እያስጠረገው በምላሱ አይተናል። ያፌድ ይገባዋል፣ በጣም ስራው። ሉሊትና ያፌድ ስራቸውን የእጃቸውን ነው ያገኙት። አንዳንዴ ስራ ለሰሪው ሾላ ጣሩ የሚባለው ለዚህ ነው እና ነገሮቹ እንደዚህ እየቀጠሉ ነው። ኢፍራታም እንግዲህ ሐዘኗን ተባብሰዋለች። አረቴ ልጄ ብትላትም ገኒ መስሚያ የላትም ፂ መጠጣቷን ተቀጣጥለዋለች። ከገኒ ብር እየጠየቀች እንደዚሁም ደግሞ ከቢኒ ከሁሉም ከአፎን ከማኖሶማ ያፌድ ያክስቱ ልጅ ከእሱም እየጠየቀች መጠጣቷን ይዘዋለች። አሁንም እየጠጣች እየሰከረች በየሽት ቤቱ እየወደቀች ነው ያለችው። በጣም ያሳዝናል። ሌላው ደግሞ ሉሊትም በነ ያፌ በነ ናታል በር ላይ ናታል አገኛት። ምን ትሰሪ ያለሽ አንቺ አላት? እሷም ብርዶኛል፣ ርቦኛል፣ ጠምቶኛል በማለት ነይ፣ ከዚህ ሂጅ ብሎ አባረራት። ናታል እና ኤፍራታ ችግራቸውን ተወያዩ። ችግራችንን ተወያይተን መፍታት አለብን ኤፍራታ በልጇ ሐዘን ተጎድታለች፣ ተቆርጣለች። ያፌድ ሞቷል። ሁሌትም አብዳለች። ማናት ስሟም እሷም እስር ቤት ናት። ሲላይኛ ጥላት ማን ነው በማለትም ጠይቀዋለች ናታልን። ናታል ስለ እህትህ ጉዳይ ማሰብ አለብህ አለችው የፍራታ። ናታልም እኔ ማሰብ አልፈልግም፣ እሷ እኮ በልጃችን ሞት የተሳለቀች ናት ምንም አቶነባክሽ በማለትም መለሰላት። እሷ ደግሞ ተውናታል እችልሽ አንድ ነገር ብትሆን አንተ ናት ትለዋለች። ፂ እንግዲህ ለኤፍራታ ያላት አመለካከት የተለየ ነው። አንቺ ነሽ ወንድሞችን ያስጨረሻቸው ወንድምና ወንድም መሆናቸውን እያውቅሽ እያለች እየወጋቻት ትገኛለች። ገኒ በጣም ተጨንቃለች። ቤት ውስጥ የናታል ውጭ መሆን እህቱን ያለመናገሩ፣ የኤፍራታ ሀዘን መቀጣጠሉ፣ እንዲሁም የፂ መጠጣት ሁሉ ነገር አደናግሯታል። ሉሊት በሩን በመቆርቆር ርቦኛል፣ ጠምቶኛል ብላ በመቆርቆሯ ገኒ የምታደርገውን የምትይዘውን አጣች። አረ እባክሽ አንቺ ሴትዮ ምን ልትሰሪ እዚህ መጣሽ?

የቢኒ ፍቅረኛ ብዬ ባልኩስ ሰዓት እሷን እንዳትናገር ብለህ በጥፊ የመታይ ሰዓት ለዛ ነው አሳልፍ የሰጠው፣ በማለትም ለያፌድ እየነገረው ነው። ያፌድ አሁን ላይ በጣም ከባድ ሁኔታ ላይ ነው ያለው እያንቀጠቀጠውና እያንዘፈዘፈው በአንድ ክላስ ውስጥ ተቀምጧል። እንደውም የሚወዳት እህቱን እየናፈቀ ፎቶ አሳዩ፣ ድምጿን አሳዩ በማለትም እየተማጸናቸው ነው። ናታልና ቢኒን እየተማጸናቸው ነው። እንግዲህ እንደዚህ እንደዚህ እያለ ይቀጥላል። በጣም ያሳዝናሉ። ያፌድ የእውነት ነው የምላችሁ የስራውን ያገኘው ሉሊትና ያፌድ በዚህ ድራማ ላይ በሀደግ ድራማ ላይ ከባድ እንደነሱ እነሱ መርዝ የለም ነበር ክፍል ሁለት ላይ ግን የሚያስጸጽትና የስራቸውን እንደሚያገኙ እያየን ነው እናማ ስራ ለሰሪው ሾላ ጣሪው የሚባለው ነገር እውነት መሆኑን ከዚህ ድራማ መናየት ትችላላችሁ። ላይክ፣ ሰብስክራይብ በማድረግ አበረታቱ።